ሰላም ጤና ይስጥልኝ። ወደ ቻናላችን ቤተሰቦች፣ ስለ ጣናነሽ እውነታዎችና እንዲሁም መምህር ታዬ ቦጋለ ስለ ጣናነሽ ሁለት ስላሰፈሩት እንነግራችኋለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ጣናነሽ ጣና የመተሳሰሪያ ገመድ ከረጅምና በዝግታ ወዳሰቡበት ለመድረስ ያለመ የጉዞ ጅማሬዋ ምን እንማርበታለን? ጣናነሽ እጅግ በጣም ረጅምና በርካታ ቀናትን የሚፈጅ ጉዞዋን ጀምራ የትችት ናዳ እየወረደባት ወደፊት ቀጥላለች። ጥበብ ናትና በግዑዝ ተመስላ ለሚወርድባት የሐሜት ናዳ መድረሻ ግቧን እያሰበች በለሆሳስ ትጓዛለች እንጂ መልስ አትሰጥም። ጣናነሽ እንደሚወራው ሚጢጥዬ ደቃቅ ፍጡር አደለችም። ርዝመቷ 38 ሜትር፣ ክብደቷ 150 ቶን ወይም 150 ሺ ኪሎ ግራም ነው። ጣናነሽን የተሸከመው ግዙፍ ካሚዮን ለትችት ባለመዳረጉ ድካሙን ከጀልባይቱ ጋር እየተረኩ እንደሆነ ልብ በሉልኝ። አዎ ጣናነሽ 1 ሺ ኪሎ ሜትሮችን ተውባ የምደርስበት ግብ አለ። በውሃ ላይ 200 ሰዎችን አሳፍራ ከመጓዟ በፊት የተሸከማት አንድ ግዙፍ ተሽከርካሪ አቀበት ይወጣል፣ ቁልቁለት ይወርዳል፣ ሐሩርና ቁር ይፈራረቅበታል። ዝናብ፣ ጭቃ፣ አቧራም በአስቸጋሪ ጠመዝማዛ መንገዶች ያልፋል። ምክንያቱም ጣናነሽን ተሸክሟል። ጣናነሽም እያንዳንዱን መከራና ችግር ከፍ ብላ የተጋፈጠች ጉዟን አላቋረጠችም። ጣናነሽን የሚተቿት ሁሉ በየከተማውና ገጠሩ ስትደርስ ትንግርቷን ለማየት ይሰበሰባሉ። ከጣናነሽ ጋር ለመታየት ፎቶ ይነሳሉ። መልሰው ደግሞ ቡና ፍልተው ቄጤማ ጎዝጉዘው ኪቦርዳቸውን እየደበደቡ የትችትን ናዳ ያዘንቡባታል። ጣናነሽ ባትንቀሳቀስ ሐሜት የለም፣ ባትጓዝ ወሬ አይኖርም። ጄል ካርኒንጅ በጥበብ ቀለም እንዳስቀመጠው ማንም የሞተን ውሻ አይደበድብም። ድንጋይ የሚወረውረው ፍሬ ወዳለው ዛፍ ነው። ጣናነሽን ሳስተውላት ረጅም ርቀት በአንድ እርምጃ እንደሚጀመር ያለው ጣናነሽ ትግስት፣ በአስቸጋሪ ሁኔታ ውስጥ ማለፍ፣ ትችትን በጽናት መጋፈጥ፣ በእርጋታ ወዳሰቡት ግብ መድረስ አሽከርካሪዎች ከመጠን በላይ በመፍጠን ሕይወት እንዳይቀጥፉ በእርጋታ ትደርሳላችሁ የሚል መልእክት ከፍ ብሎ መታየት የበለጠ ለትችት እንደሚዳርግ ታመለክተኛለች። ጣናነሽ በዚህ መንገድ እንድትሄድ የተፈለገበት መንገድ ብዙ ነው። የተቿት ነገ ሊሳፈሩ ይሽቀዳደማሉ። ዛሬ ወረፏት። ወደ ስራ ስትገባ የማህበራዊ ሚዲያና የሁሉም አይነት ሚዲያዎች ማድመቂያ ያደርጓታል። ጣናነሽ የባህር ወደብ ማጣታችን ቁጭት ማመላከቻ ትመስለኛለች። ዳግማዊ አጼ ቴዎድሮስ የባህር በር ሳይኖረን ጣና ላይ የባህር ኃይል ለመመስረት መወጠናቸውን አውስታም አስተውሎዬን ከፍት አድርገዋለች ወደ ቢያጣ 130 ሚሊዮን ህዝብ እየዞረች ስለ ፍትሐዊ የወደብ አጠቃቀም እርጋ ልርታ ዊን ዊን መፍትሄ የምትሰብክ ይመስለኛል የውሃ ማማ ዋተር ታወር ሆነን ሳለ ውሃ ላይ ተቀምጠን መጠማታችን መቆጨታችንን ያወሳኛል የሀገራችን የትራንስፖርት ፍሰት መሳለጥ ሊያመላክት የሚንደረደር ይመስለኛል በመጨረሻም ትችትን የሚያስተናግዱ ይህንን መሰል ርዕሶች መድፈን እወዳለሁ ኢትዮጵያ ውስጥ ለ30 ዓመታት በአጠቃላይ በቅርብ ሰባት ዓመታት በተለይ እልፍ ግዙፍ አንኳር ችግሮች ፊታችን ላይ ተገሸረው ሳለም የምንወዛገብባቸው ርዕሶች ይገርሙኛል ለማንኛውም ከአፍሪካ ረጅም ርቀት በየብስ ላይ ታዝሎ በመጓዝ ሪከርድ የምትሰብረው ጣናነሽ በሰላም ወደ ግብሽ እንድደርሺ መልካም ምኞቴን እገልጻለሁ ለሰው ልጆች ሁሉም ሰላም ለዓለም በሙሉ መምህር ታዬ ቦጋለ የታሪክ ተመራማሪ ናቸው አንዳንድ እውነታዎች ከጅቡቲ ተነስታ ባህር ዳር ለመድረስ ለወራት በጉዞ ላይ ስላለችው ጣናነሽ ሁለት ከጅቡቲ ወደብ ተነስታ የየብስ ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣናነሽ ሁለት ጀልባም ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ገልጿል። በተቋሙ የኮሚኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ለቢቢሲ እንደገለጹት ጀልባዋ ከጅቡቲ ወደብ የተነሳችው መጋቢት 30 2017 ዓ.ም ሲሆን ሰኔ 13 2017 ዓ ም አዲስ አበባ ከተማ ደርሳለች። ለአገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣናነሽ ሁለትና ሌላ መለስተኛ ቃጫ ጀልባ ከቻይና ተነስተው ጅቡቲ ዳራሌህ ወደብ መድረሳቸው የተገለጸው ባለፈው ዓመት መጋቢት 23 ነበረ። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ 2500 በላይ ኪሎ ሜትሮችን አቆራርጣ ጣና ሀይቅ በሚገኝበት ባህር ዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎ ይጠበቃል። ይህም መንገድ ላይ በሚያጋጥሙ ሁኔታዎች የሚወሰን ይሆናል። ጣናነሽ ሁለት ጀልባ 150 ሜትሪክ ቶን ክብደትና 38 ሜትር ርዝመት ያላት ሲሆን 188 ሰዎችን የመያዝ አቅም እንዳላት ተገልጿል። ጀልባዋ ጣና ሐይቅ ከደረሰች በኋላ በኢትዮጵያ በስፋቱ ትልቅ በሆነው ጣና ሐይቅ ላይ ለጎብኚዎችና ለነዋሪዎች የትራንስፖርት አገልግሎት ትሰጣለች ተብሎ ይጠበቃል። በኢትዮጵያ የመጀመሪያዋ ትልቅና ዘመናዊ ጀልባ እንደሆነች የተነገረው ጣናነሽ ሁለት በደረሰችባቸው ከተሞች አቀባበል ሲደረግላት የሚያሳዩ ተንቀሳቃሽ ምስሎች ተጋርተዋል። ሆኖም የኤሊ ጉዞ አልጋ በአልጋ አይደለም። በአውራ ጎዳናዎች ላይ በተዘረጉ የኤሌክትሪክ መስመሮች፣ በጠባብ መዞሪያዎች፣ እንዲሁም በድልድዮች ስትፈተን ታይታለች። ጀልባዋ የየብስ ጉዞ ላይ ረጅም ጊዜ ማሳለፏን በርካቶች ዘንድ ጥያቄዎችን አስነስቷል። በዚህ ዘመን እንዴት ሌላ አማራጭ አይኖርም? እንዴት የጀልባ መገጣጠሚያ ተቋም አይኖርም ሲሉ የተቹም አሉ። ጀልባዋን ለማሳለፍ በሚደረጉ ጥረቶች ምክንያት በርካታ መሰረተ ልማቶች ላይ ጉዳት በመድረሱ ነዋሪዎች መብራትና ውሃን ጨምሮ ከተለያዩ አገልግሎቶች መስተጓጉሏቸውን ሲገልጹ ቆይቷል። የባህር በር የሌላቸው ሀገራት በአገር ውስጥ ለውሃ ትራንስፖርት የሚያገለግሉና በኮንቴነር ውስጥ ሆነው መጓጓዝ የማይችሉ ትልልቅ ጀልባዎችን በከባድ ተሽከርካሪዎች አሊያም በባቡር ያጓጉዛሉ። ባለፈው ዓመት ምስራቅ አፍሪካ የቷ አገር ኡጋንዳ ኬንያ ሞምባሳ ወደብ የደረሰውን አነስተኛ መርከብ በከባድ ተሽከርካሪ አጓጓዜ ሲሆን ኡጋንዳ ድንበር ለመድረስ በወሰደበት ጊዜ ትችቶች አስተናግዳ ነበረ። አቶ ደምሰው ጀልባዋ ግዙፍ ከመሆኗ ጋር ተያይዞም ጉዞ በጥንቃቄ መደረግ ስላለበት፣ እንዲሁም በየቦታው ድልድዮች ስለሚያጋጥሙ እንቅፋት ተቀያሪ መንገዶች ለማመቻቸት መንገድ ለመጥረግ እንዲሁም የኤሌክትሪክ መስመሮችን ለማንሳት በሚደረግ ሂደት ምክንያት ጉዞ መጓተቱን ገልጿል። በአፋር ክልል የነበራት ጉዞ ሜዳማ በሆነው መልክዓ ምድር ጥሩ እንደነበር የጠቀሱት ዳይሬክተሩ፣ ሆኖም ጥንቃቄ ስለሚያስፈልግ በቀን ውስጥ በጣም ውስን ርቀት ስትጓዝ ነበር ብሏል። እንደ ዳይሬክተሩ ከሆነም ጣናነሽ ሁለት በሌላ ትራንስፖርት አማራጭ ለማጓጓዝም ሆነ ሀገር ውስጥ ለመገጣጠም የሚያስችሉ አማራጮች የሉም ብሏል። የጀልባ መገጣጠሚያ ፋብሪካም ሆነ ማዕከል የለም። በጀልባ ግንባታ ላይ የተሰማሩ ብቁ ባለሙያዎች የሉም ያሉት አቶ ደምሰው ለረጅም ጊዜ ሰፊ ጥናት ከተደረገ በኋላ በከባድ ተሽከርካሪዎች ተጭናም እንድትጓጓዝ መወሰኑን አስረድተዋል። ይህ ብቻ ሳይሆን የጀልባዋ ዘመናዊ መሆንም ነገሩን ውስብስብ እንዳደረገው ገልጿል። የኤሌክትሪክ ስርዓቷና የውሃ መስመር አሰራሯ በጣም ውስብስብ ስለሆነ የብዙ አካላትን ጥምረት የሚፈልግ በመሆኑ ሌሎች አማራጮች መጠቀም አልቻልንም ብሏል። የጣናነሽ ሁለት ጉዞም በከፍተኛ የአገሪቱ አመራሮች በሚመራ ኮሚቴ ክትትል የሚደረግለት ሲሆን፣ ደህንነቷን ለመጠበቅ በጸጥታ ኃይሎች ታጅባለች የፌዴራል ፖሊስና የመከላከያ አባላትን ጨምሮ የጸጥታ ኃይሎች የትራፊክ ፖሊሶችና የኤሌክትሪክ ባለሙያዎች ከእርሷ እየቀደሙ ጉዞ ላይ ሊያጋጥሙ የሚችሉ እንቅፋቶችን ያስወግዳሉ። በተለየ ሁኔታ የተለየ አጋጣሚ ያጋጥማል ብለን አናስብም፣ ወይም አደጋ ይገጥማታል ብለን አናስብም። ለሀገራችን የመጀመሪያ ሆነችው ዘመናዊ ጀልባ ናት። የትኛውም ዜጋ እንደሚጓጓ ሁሉ የስራ ኃላፊዎችን በብርታት እየሰሩ ነው ብለዋል ዳይሬክተሩ አቶ ደምሰው። ጣናነሽ ሁለት ስንት እንዳወጣች ከመግለጽ ቢቆጠቡም ግዥን ጨምሮ ለማጓጓዝና ሌሎች ወጪዎች ከፍተኛ መጠን ያለው ገንዘብ እንደወጣባት ይታመናል ተብሏል። ጣና ነሽ ሁለት በጣና ሐይቅ ለጎብኚዎች በደሴቶች ለሚኖሩ የአካባቢ ነዋሪዎች ምቹ የባህር ትራንስፖርት አገልግሎት በመስጠት በቱሪዝሙ ላይ ከፍተኛ አስተዋጽኦ ታደርጋለች ተብሎ ይታመናል። ጣና ሐይቅ በውስጡ 37 ደሴቶች የያዘ ሲሆን ከ15 ሺህ በላይ ሰዎች እንደሚኖሩበት ይገመታል። በደሴቶች ውስጥ ገዳማት እንዲሁም የተለያዩ ተፈጥሯዊና ታሪካዊ የቱሪስት መስህቦች ይገኛሉ። እስካሁን በሐይቁ ላይ የትራንስፖርት አገልግሎት እየሰጠች ያለችው ለሰውና ለእንስሳት ለእቃ ማጓጓዣነት የምታገለግለው ድሜ የጠገቧም ጣናንሽ አንድ ጀልባ ናት። ጀልባዋ ጣሊያኖች ኢትዮጵያን በወረሩ ወቅት ካስገቧቸውና በኋላ ላይም ጥሏቸው ከወጡ ሶስት ጀልባዎች መካከል አንዷ እንደሆነች ይነገራል። አቶ ደምሰው እንዳሉት አሁን በጉዞ ላይ ያለችው ግዙፍ ጀልባ ጣናንሽ ሁለት የሚል ስያሜ ያገኘችው በሐይቁ ላይ እያገለገለች ካለችው ጥንታዊ ጀልባ ቀጥሎም አገልግሎት የምትሰጥ ሁለተኛዋ ጀልባ በመሆኗ ነው። በቀጣይም ታላቁ ሕዳሴ ግድብ አባይና ባሮ ባሉ ለውሃ ትራንስፖርት አመቺ በሆኑ ቦታዎች ሁሉ የጀልባ ትራንስፖርትን ለማዘመንና ለማሳደግ መታቀዱንም ዳይሬክተሩ ጨምረው ገልጸዋል።